ና ስትልን ገለጣው ጤና ያስትልን መሳይ እንደምናደርግ እንደት ጊዜ የሆነ እንሳ በተለያዩ ምክንያቶችም ሰሞኑን በዚህ በአንከሬ መረጃ ክፍለ ጊዜ ላይ ከተመልካቾች ጋችን ጋር በመደበኛው ሰዓት መገናኘት አልቻልም። ለማንኛውም ዛሬ ከቀናት በኋላ ተገናኝተናል። በርከት ያሉ እርዕሰ ጉዳዮች አሉ በየማለም ማንሳት የሚገባንካሉም እንደዚሁ እየጠቀስን ከተመልካቾች ጋር አብረን እንቆያለን ማለት ነው ገለታውእንግዲህ የብልጽግና አመራሮች ስልጠና በአብይ አህመድ የሚል አጀንዳ በቀዳሚነት ይዘናል። ገለጣው፣ ሰሞኑን አብይ አህመድ ለብልጽግና አመራሮች የሰጠውን ስልጠና ማጠቃለያ በተመለከተ በሚቆጣጠራቸው ቴሌቪዥን ጣቢያዎች ለሁለት ቀናት በተከታታይ ሰፊ የሆነ ገለጻ ሲሰጥ ተከታትለናል። ተከታትለናል ማለት እንኳን ይከብዳል። በግሌ እዚህ እውነተኛ መሆን ያስፈልጋል፣ እና አልተከታተልኩትም የተወሰኑ ቁርጥራቶችን ከመስማት ባሻገር ሙሉን ለመከታተል ፍላጎቱም አቅሙም ወኔውም ስላልነበረኝ አልተከታተልኩትም አንተ ግን የተወሰኑትን እንደተከታተልክ ተስፋ አድርጋለሁ በሁለት ቀን የቀረበውና የመደመር መንግስት በሚል ርዕስ ሰፊ ማብራሪያ አብይ አህመድ የሰጠበት ነው እንግዲህ ብልጽግና አዲስ ታሪክ ነው ይዞ የመጣው አንድ የፓርቲው አመራር ስልጠና ይሰጣል እሱም ያስበውን በሙሉ ለሁሉም ያስተምራል ከዛ ያ የፓርቲው ሰነድ ይሆናል ይሄ መቼም ታይቶም ተሰምቶም በዓለም ታሪክም የፓርቲ አሰራር በዚህ ደረጃ አብይ የመጀመሪያው ሰው ከብልጽግና ጋር ሆኖ በታሪክ ይሰፍራል ማለት ነው። ገለታ እስቲ ጠቅለል አድርገህ ንገረን፣ ምንድን ነው በሁለት ቀን አብይ አሕመድ ለብልጽግና ባለስልጣናት የሰጠው ስልጠና ምንድን ነው ባጭሩ? አመሰግናለሁ መሳይ። እንዳልከው አዲስ ካልቸር አዲስ ባህል ያለው ፓርቲ ነው። የፓርቲው ፕሬዚደንት ራሱን የሚያስመርጥበት ፓርቲ ራሱ አስመራጭ የሚሆንበት ፓርቲ ራሱ መጽሐፍ የሚጽፎ መጽሐፉን የሚያስጠናው ፓርቲ አስጠንቶ ደግሞ የሚከታተለው ፓርቲ እና የተለየ ነው። በዓለም ፓርቲ ስርዓት ውስጥ ውቅር ውስጥ በፓርቲ መዋቅር ውስጥ የሌለ ልምምድ ውስጥ የገባ ፓርቲ ነው ይሄ። እነዚህ ኦቶሪቴሪያንስ የሚባሉትም ብዙዎቹ አያደርጉትም በዓለም ላይ ከተነሱ በጣም ጥቂት መሪዎች መካከል እንግዲህ ብዙ ጊዜ የስማቸውን የምናነሳቸው ጋዳፊ የዳፊያዊያችን የግሪን መጽሐፍ የምትለውን ብዙ ጊዜ አንስተናታል ለምሳሌ እሷ ጽፎ መቶ ገጽ የምትሆን መጽሐፍ በቃ በዚህ ነው ልጆች ሁሉ በዚህ መመራት አለባቸው ትምህርት ቤት መማር አለባቸው ብለው ወስነው የሊቢያን ህዝብ መከራ ሲያሳዩት ነበር እና አብይ ያንን አይነት መንገድ የሚሄድ ነው ከእሳቸው ያፈነገጠ ነው በጣም እና መድረኩ በአጠቃላይ ግን ይሄኛው መድረክ ለምን አዲስ ሆኖ መጣ ሰጥቷል እኮ እነዚህ አሁን የሚናገራቸውን ነገሮች በሙሉ እታዳምጣቸው ከዚህ በፊት የተነሱ ናቸው እና ፍርሃት ነው መሳይ አሁን ያለበት ሁኔታ በጣም በከፍተኛ ፍርሃት ውስጥ ስላለ ፍርሃት የፈጠረው መድረክ ነው። እንደኔ አንድ የተማርኩት ነገር ያ ነው። ሰውየውም ሲናገር ለማስቀየስ ነው። አሁን እመርታ ይባላል እንዲ በዚህ ሰዓት አሁን ምንድን ነው የሚለው እሱ፣ በመደመር መንግስት እይታ የዘርፎች እመርታ ነው። ምን ይላል እንግዲህ። እርግጥ አሁን አንዱ ትልቁ ችግር ከዚህ ንግግር የምናየው፣ ከዚህ ስልጠና የምናየው እንዳሉ ከዚህ በፊት የተነሱ ጉዳዮች ተደግመው መነሳታቸው ጎደር ከፍርሃት ጋር የተያዘ እንዳለ ሆኖ ግን ሰብስታንስ ዋይዝ ደግሞ እንደዚሁ ሰብስታንሱንም ስናይ መሳይ፣ እንደው ውስጥ ያንተም ትጨምራለህ። እንደው የመጀመሪያው ነገር እኔ የማየው በቀደምም ከአንድ ወንድሜ ጋር በነበረ ውይይት እንደዚሁ እያነሳን ነበር። እናም የፖለቲካ ሰዎች እንደሚሉት ነገር አለ እንደምታውቀው መሳይ፣ እና ይሄ ፖሊ ክራይሲስ አለ ይላሉ። ፖሊ ክራይሲስ የሚባለው እንግዲህ አንድ ኪሳራ ሳይሆን ብዙ ኪሳራዎች በአንድ ላይ በአንድ ህዝብ ላይ ድንገት ሲጎርፉ ማለት ነው። እና ብዙ ኪሳራዎች አንድ ላይ አንድ ላይ ግልብጥ ሲሉ ክልስ ሲሉ ህዝብ ላይ ማለት ነው። እና ደግሞ ቀጥታ ሲያድጉ አንዱ ቀጥታ ቀጥ ብሎ በዛው መስመሩ ላይ ያድጋ። ለምሳሌ የጸጥታው ችግር ባለፈው አንተም የዘገብከው በአንድ ወር ውስጥ በአንድ ወር ውስጥ አምስት ስድስት ወንጀል አንዲት እህታችን ጡቷ ተቆረጠ፣ እግዚኦ ስንል በማግስቱ አርሲ እንደዚህ ሆነ፣ እግዚኦ ስንል በማግስቱ ቢቢሲ 2600 ሴቶች አማራ ክልል ተደፍረዋል፣ እግዚኦ ስትል ቤንሻንጉል ጉሙዝ ይሄ ተከሰተ፣ እግዚኦ ስትል፣ ይሄንን ለማጣፋት ይሄንን ወንጀል ደግሞ ለማጣፋት እጅ ያስቆረጠና ወደ ወራ አይሎ አካባቢ እንደገና ሌላ ወንጀል ተፈጠረ ይባላል። እና ይሄ ቀጥ ብሎ የወንጀል እድገት ማለት ነው፣ ቨርቲካል ግሮዝ የሚሉት ማለት ነው። በሌላ በኩል ግን ቀጥ ብሎ ማደግ ብቻ አይደለም። የጸጥታው ችግር፣ የኢኮኖሚው ችግር፣ ፖለቲካው ችግር ቀጥ ብለው እያደጉ እንደገና ሆሪዞንታል ኮምፕሊ ወደ ጎን ኮሙኒኬት ያደርጋሉ እና ወደ ጎን ሲገናኙ የጸጥታው ችግር የኢኮኖሚውን ችግር ሲመግበው የኢኮኖሚው ችግር ችግር ለሰላም ችግር ሲመግብ ፖለቲካው ለኢኮኖሚው ሲመግብ እነዚህ መመጋገቦች ነው እንግዲህ ውስብስብ ችግር ይፈጥሩና ያ ኮምፕሊኬሽን ነው ፖሊ ክራይሲስ ይባላል። እንደዛ እኮ ነው ያለችው ሀገሪቱ። ኮንስታንት የሆነ ቋሚ የሆነ የብር ግሽበት ነው ያለው በኢኮኖሚ ውስጥ። ቋሚ የማያቋርጥ ቋሚ የሆነ የወንጀል እድገት ነው ያለው። ቋሚ የሆነ የፖለቲካ ክራይሲስ ነው ያለው። ፖለቲከኞች አሁን በየጊዜው በመንግስት ላይ ያላቸው ተቃርኖ እየሰፋ እየሰፋ እየሰፋ መጥቶ ምርጫ ሁሉ አንገባም የሚሉበት ደረጃ ላይ ነው የደረሱ። ይህንን የሚመራ ሰው ምንድነው ስልጠና ይዞ የሚመጣው እና መጥቶ ይሄ ሰው ምንድነው የሚለው ለዚህ በጣም ውስብስብ ለሆነ ችግር እንግዲህ ተመልከተው መፍትሄው ምንድን ነው። መደመር ነው ብሎ ቅጭልናል። መደመር ለዚህ ሁሉ ውስብስብ ለክ በጣም ኮምፕሊኬትድ ለሆነ ችግር መደመር አንደኛ ክፍል ትምህርት እኮ ነው። መሳይ እንደው ለማቃለል ሳይሆን መደመር ካልኩሎስ የሚባል ነገር መቼም ታውቀዋለ። ያው ዩኒቨርሲቲ ያልተማር ነው ማህበራዊ ሳይንስ አካባቢ ስለሆነ ብዙ አንተ አናቀው፣ ግን የኢኮኖሚክስ ውስጥ አለ። የሶሻል ሳይንስ ተማሪዎችም ካልኩለስ ትንሽ ከበድ ያለ ነው። ካልኩለስ እኮ ነው የሚያስፈልገው አሁን በኢትዮጵያ ውስጥ ባለው ውስብስብ ችግር ካልኩለስ በጣም ለዚህ ኮምፕሌክስ ለሆነ ችግር ኮምፕሌክስ መፍትሄ ነው ማምጣት የነበረበት፣ እና መደመር ብሎ የአንደኛ ክፍል ተማሪ እንትን የሚሰጠው ምን ይልልሃል መሰለ፣ እነዚህ ምንድን ነው ፍጥነት ደግሞ ምንድን ነው የሚለው ነገር አለ። መፍጠን መፍጠር ምናምን ብሎ አስር ጊዜ እነዛን ሲያነሳ እናየዋለን። እና ይሄ ሰው አንደኛው ትልቁ ችግር የሀገሪቱን አሁን ያለው ውስብስብ ችግር አንደርስታንድ አለማድረግ ችግር ነው ሲናገር የምንሰማው በጣም ቀላል በጣም የአንደኛ ደረጃ ትምህርት ማንም ሰው ሊረጅ ለዛ እኮ ነው ህዝቡ የሰለቸው። አንተም ማታያው ለዛ ነው። አሁን በጣም ብዙ ሰው ቁጭ ብሎ ሰብስታንስ የለውም። በቃና ምን ብሎ ያዳምጥ። አልቨርድን በህብረተሰቡም እኮ አቀዋል ያ አይደለም አሁን ችግር ፍጠን አንድን ህዝብ ፍጠን ሩጥ እንዴት እንፍጠን? የሚያፈጥን ሲስተም ነገር ፍጠርና የሆነ ኢኮኖሚ የሚያፋጠንም ካለ የሆነ ነገር ይፈጠር ነው እንጂ ምን ይሄ የታወቀ ነገር አይደለም ወይ ነው። ሁለተኛው ነገር በሳይ ሌላው ካነሳቸው ጉዳዮች መካከል በጣም አንዳንድ አደገኛ ነገሮችም አሉት። ለምሳሌ የፌዴራል ስርዓቱን በተመለከተ ስለ ምንድን ነው የሚለው፣ ብዝሃነትን ያከበረች ኢትዮጵያ መቀጠል አለባት እና እውነተኛ የፌዴራል ስርዓት ነው በምድሪት ውስጥ መስራት ያለበት ይላል። እንግዲህ በአንድ በኩል መሳይ እንደምታውቀው አሁን ኢትዮጵያ ውስጥ ካሉ ሀገረ መንግስትን አላረጋጎም ከምንላቸው ጉዳዮች መካከል አንዱ የዚህ የፌደራል ስርዓት ጉዳይ ነው። ይህ የፌደራል ስርዓት ደግሞ ምክክር ውስጥ ይቀርባል። ነው አሁን የአንድ ፓርቲ ኢሹ እኮ አይደለም። የመደብር መንግስት ኢሹ አይደለም። ይሄ ጉዳይ ቁጭ ብሎ የፖለቲካ ልሂቃን ሁሉ መፍትሄ የሚሰጡት ነው ነው በጣም የሚያስገርምህ እኮ የኢትዮጵያ ፌዴራል ስርዓት እኮ የኤትኒክ ፌዴራል ስርዓት ስነወይ ነወይ እኮ ብለህ እንድትጠይቅ ደግሞ ያደርጋል። ምክንያቱም ሰማንያ ምናምን የሚደርሱ ብሔሮች በሙሉ የፌዴሬሽኑ አባላት አይደሉ ዘጠኝ በህገ መንግስት አንቀጽ አርባ ሰባት መሰረት እኮ ዘጠኝ የፌዴሬሽኑ አባላት ዘጠኝ ናቸው የሚለው እንደዚህ አይነት ግልጽ ያልሆኑ ጉዳዮችን ይዟል። በትግራይ ለምሳሌ ትግራይ ክልል አይነካም ፌዴሬሽኑ እንዳይነካ ይሉሃል ለምን ይፈርሳል? ማንነት ይፈርሳል። ትግራይ እኮ ግን ሆሞጂኒስ አይደለች። ኩናማ እና ኢሮብ አለ ትግራይ ውስጥ እንደምታውቀው። የትግራይ ህዝብ ከኩናማና ከኢሮብ ጋራ በአንድ ክልል ውስጥ መኖር ከቻለ እንደገና የፌደራል ስርዓቱን ሪአረንጅ እናደርገው ብለን ከአማራም ጋር ኑር። ምንድነው ችግሩ? ከአማራም ጋር ደግሞ የምትኖርበት የሆነ ነገር ፍጥንፍጠር እንፍጠር ቢባል የለም ክልሉ እንዳይነካ የሚያስብል ነው ወይ? ኦሮሚያም እንደዛ ነው። ኦሮሚያ ከሶማሌም ጋር የምትኖርበትን ትንሽ ላርጅ ነው በጣም እንደዚህ ለአስተዳደር እንዲመቸው ከሶማሌውም ጋር ኑር ብትለው ለምንድነው እንዳይነካ ብሎ የሚያንቀጠቅጥ ነገር የሆነው? ደቡብ ውስጥ ብዙ ሆነው አይደለም የሚኖሩት ባለ በአንድ ክልል ውስጥ ስለዚህ፣ እንደዚህ አይነት ብዙ ነገር ውስጡ ሲገቡ እንደው ይሄ ሌየሮቹ ሲገለጡ የፌደራል ስርዓቱ በብዙ ውስብስብ ችግር ውስጥ ያለ ነው እና ይሄንን ሀቀኛ ልናደርገው እንችላለን ወይም ምክክር ነው የሚያስፈልገው፣ ማለት ነው መሳይ እና ያነሳቸው ነገሮች ሰብስታንስ በተለይ ያደር ይሄ ሰው ያደር እያደገ ሲሄድ አላየው መሳይ፣ እንደው አንተ ጨምርና ብቻዬን እንዳላወራ። አይ ገለታው፣ ምናልባት ቀደም ስል እንዳልኩ ነው፣ ሙሉን ለመከታተል የምችልበት ሁኔታም አልነበረም፣ ከፍላጎትም ከጊዜም ከተለያዩ ምክንያቶች ጋር ተያይዞ ግን አንዳንድ በእንዲሁ ተቆራርጠው የሚመጡ እዛው በመንግስት ቴሌቪዥኖችም እንደዚሁ አጠራ ጠራር ተደርገው የሚለቀቁ ቪዲዮችን የማየት እድሉ በእርግጥ ነበረኝ። እንደዛም ሆኖ ግን ትግስት የምታጣበት ሁኔታ ነው ያለው። አሁን ቀደም ሲል የጠቀስከውን ከፌዴራል ሥርዓቱ መተግበር አለበት ከሚለው ጋር እንደ አንድ ሀሳብ ለማንሳት ያለው ከባለፈው የህወሀት ስርዓት በከፋ መልኩ የፌዴራል ሥርዓትን አፈር ድሜ ያበላ ቢኖር አብይ አመር ነው። እንደው ለይስሙላ የነበረውን ሁሉ ያፈራረሰ የደበላለቀ ማዕከላዊነትን እንደውም በደንብ ያሰፈነ ቢኖር አብይ አምር ነው። በጣም የሚገርም አንድ ምሳሌ ማንሳት ይገባል። ሰሞኑን ሀዋሳ አዲስ ከንቲባ አግኝታለች። ከንቲባው ቀጥታ የተሰየመው በአብይ አምር ነው። እንኳን የከተማ ከንቲባ አይደለም የክልል ፕሬዚዳንትን የክልል ምክር ቤት መምረጥ የሚገባውና ኃላፊነቱም ስልጣኑም የክልል ምክር ቤት ሆኖ ሳለ አብይ አህመድ ነው ፈላጭ ቆራጭ። የአንድ ከተማን ከንቲባ አብይ አህመድ ቀጣዩ ኃላፊነት እሱ ነው። ወደዛ ሄድ ብሎ ከአዲስ አበባ ወደ ሀዋሳ እንዲሄድ ያደረገው አብይ አህመድ ነው። የዞን አስተዳዳሪ የዞን ምንድን ነው አቃቤ ጉሉ በአብይ አህመድ መልካም ፈቃድ ካልሆነ በስተቀር የማይሾሙበት ሁኔታ ነው የተፈጠረው። ይሄ ነው እንግዲህ ፌዴራል ስርዓት። የክልሎች መብት የለም። ክልሎች ተጠሪነታቸው ለማን እንደሆነ በግልጽ በግ የተቀመጠበት ሁኔታ አለ። ለክልል ምክር ቤት ነው ሁሉም ነገር፣ ራሳቸውን ችለው ነው የሚተዳደሩት። እሱሽ ቅንጦት ይሁን፣ በፊት የነበረው አይነት አካሄድን በሙሉ አፈራርሶ አሁን ንጉሥ፣ አይከሰስ ሰማይ ይታረስ ሆኖ ቤተ መንግስት የተቀመጠ ሰው ሆኗል። ከእሱ አንጻር በጣም በጣም አስገራሚው ነገር ሰሞኑን አዋሳ ላይ የተደረገውን ነገር በዚህ አጋጣሚ ማስታወስ የሚገባ ጉዳይ ነው። ሌላው ከምርጫ ጋር ያነሳው ነው። ምናልባት እሱ ላይም በደንብ ትሄድበታለን። ምርጫውን በተመለከተ እንግዲህ ዞኖችና ወረዳዎች፣ ትኩሱ ድንች ወደ እናንተ መጥተዋልና እንደምታደርጉት አድርጉት እንግዲህ አብይ አህመድ የራሳችሁ ጉዳይ ብሏል። ከዚህ በኋላ ስልጣን የምታጡት ምርጫ ባይደረግ ሌሎች መጥተው የሚነጥቋችሁ ወይም ደግሞ ምርጫ ባይደረግም ወንበርም ደሞዝም የምታጡት እናንተ ስለሆናችሁ የአካባቢያችሁን ሰላም አካባቢያችሁ ያለውን አጠቃላይ ነገር የማስጠበቅ ግዴታ አለባችሁ ብሎ ችግርም ቢኖር ጦርነትም ቢኖር ሰላምም ቢጠፋ እናንተ ይህንን ተቋቁማችሁ አድርጉ። ምርጫ ስለ እናንተ ነው፣ ስለሌላ አይደለም ብሎ የት ሀገር ያለ ምንድን ነው አሰራር እንደሆነ አናውቅም። አብይ አህመድ አዳዲስ አሰራሮችን እያመጣ ነው። እና ከዛ አንጻር ይህንን ነገር ያመጣበት ሁኔታ በራሱ ካስገረሙኝ የአብይ አህመድ የሰሞኑ ንግግሮች አንዱ ነው። በተረፈ እንዳልከው ሁሉ ነገር የነበረ አዲስ ነገር ሰምተን የማናቀው አብይ አህመድ ነጋ ጠባ በመጽሐፍም በተለያየ መልኩም እየመጣ ደጋግሞ በሚያሰለች ሁኔታ የሚገልጸው ተራ ዲስኩር አድርጎ መውሰድ ይቻላል። በነገራችን ላይ አንዳንዶች ይህም በተመለከተ እንደውም አብይ አህመድን ከዚህ በኋላ ራሱ የብልጽግና ሰዎችን መከታተል ያቆማሉ የሚል ነገር አስቀድሞ ውስጥ ሲገልጹ ነበረ። በእርግጥም ያየነው ያ ነው። ብልጽግናዎች ራሳቸው አልተከታተሉትም። እንደውም በኢትዮጵያ ቴሌቪዥን በፋናም ሲተላለፍ ቁጥሩ ከመቶ ያነሰ ሰው ነው። በቀጥታ ስርጭት ሲከታተል የነበረው አንድ ጠቅላይ ሚኒስትር መቶ 30 ሚሊየን ሕዝብ ባለባት ሀገር ጠቅላይ ሚኒስትሩ ሲናገር፣ ለዛውም 12 ሚሊዮን እስከ 15 ሚሊዮን አባላት አሉኝ የሚለው ብልጽግና የራሱ አባላቶች እንኳን ማየት የማይችሉት ሰው ነው አብይ አህመድ ማለት። ይህንን ነገር በደንብ በደንብ የምታየው ሰውየው በራሱ መንደርም እየተሰለቸ ተቀባይነት እያጣ መምጣቱን ነው። ነገ ከነገ ወዲያ በር ዘግቶ ብቻውን የሚጮ ሰው እንደሚሆን ምንም ጥርጥር የለውም። እውነት በመደበኛ ትምህርቱን በጎ አላለፈ። እንግዲህ እስካሁን ባለው የእሱ የትምህርት ማስረጃ ሰባተኛ ክፍል ላይ የቆመ ነገር ነው የምናውቀው። ከዛ በኋላ በምን ተአምር ፒኤችዲውን እንደሰራ ማስተርሱን እንደሰራ እሱን ምናልባት ፈጣሪ ይወቀው። ሳይሰለጥን እንዴት ሊያሰለጥን ይችላል? ለራሱ በቂ እውቀት ሳይገበይ በመደበኛ ትምህርት እንኳን ሳያልፍ እንዴት ነው አሰልጣኙ ነው ጉብ ብሎ ሌሎች ስልጠና ሰጣለሁ ብሎ በዚህ ድፍረት የመጣበት ሁኔታ በራሱ የአብይ አህመድ ያው የታወቀ ባህሪው ስለሆነ እዛ ላይ ብዙ ጊዜ የምናጠፋበት አይደለም። በአጠቃላይ ስልጠናው አዲስ ነገር የለውም። አዲስ ነገር የለውም። ምርጫውን በተመለከተም ሌሎች ነገሮችንም በተመለከተ በድፍረት እንሄድ ነው፣ ምንም የሚመጣ ነገር የለም ጠርምሰን እንለፍ፣ ጦርነትም ምንም የሚሉት የእኛን ተቀባይነት ለማሳጣት እንጂ ከዛ ያለፈ ምንም አያመጡም። ደፍራችሁ ግቡበት አይነትም ይመስላል እና፣ እስቲ ሌሎች ጉዳዮች ላይ እየጠቀስን ትንሽ በዚህ ርዕስ ላይ እንቆይ። ገለጠው ስለ ኢዲያሚን ታሪክ እያጠናሁ ነበር ባለፈው እና ወደ ስልጣን እንደመጣ አካባቢ የተወሰነ መወደድ ነበረው እንዳልከው ልጅ ቅርታ መሪው ልክ እንደ አብይ ነው። በትምህርቱም እንደዛ የተማረ ሰው አይደለም። የዲያሜን እና ማንበብና መጻፍ የሚችል ነው። ከዛ ውጭ እንትን የለውም። እና ኮምፕሌክስ የሆኑ ይላል አጥኚው። እነዚህ የተወሳሰቡ ነገሮች አይረዳቸውም። ግን ምን ያደርግ ነበር? ወደ ስልጣን እንደመጣ ኳስ ይጫወት ነበር። ዝም ብሎ ከድሃ ጋር ድሆች፣ የድሃ ልጆች ሲጫወቱ አብሮ ይጫወታል። ያቅፋል፣ ይጫወታል፣ አብሮ ምናምን እና ሰው እንግዲህ ያለ አይደለም።